ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሚያዝያ 14 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን የመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድ። የምዕራባዊ ጎንደር ቀጠና ለብልጽግና ሰራዊት የሞት መንገድ ሆኖበታል። የመተማና ቋራ ኮሪደር ዛሬም እንደትናንቱ በታላቅ ጀብዱ የታጀቡ የፋኖ ተጋድሎችን አሰምቶናል። ሁለት የክፍለ ጦር አዛዦችን ጨምሮ በርካታ ኃይሉን ዛሬም በፋኖ አስመትቷል። የተጋድሎውን ዝርዝር መረጃ ከግንባር በቀጥታ እናስደምጣችኋለን። የምስራቅ ጎጃም ቀጠና በዛሬ ዕለትም የብልጽግናን ሰራዊት ከፍተኛ ምታ አድርሶበታል። የአማራ ፋኖ በጎጃም ስድስተኛ ክፍለ ጦር የተጋር የአገዛዙን የጭካኔ ጭፍጨፋ በዜናችን ተሰሙታላችሁ የአማራ ህዝብ አንድነቱ ተጠብቆ እንዲታገል የፋኖ አንድነትን ለመፍጠር እንዳንችል ያደረገን የጠላ ሰርጎ ገብ ነው ሲል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ተናግሯል የዙ ሙሉ መልእክትና ያለ ቅድመ ሁኔታ አንድነት ስለመመስረት ያቀረበውን ጥሪ በዜናችን የምናስደምጣችሁ ይሆናል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ታላላቅ ድሎችን እየተጎናጸፈ ይገኛል የብልጽግናውን ሻለቃ አዛዥ በክንዱ የማረከው እዙ የባዲኑን የአድማ ብተን አዛዥ ደግሞ በፍቃደኝነት እንዲቀላቀለው አድርጎታል። የዙን የትጋድሎ መረጃ በዜናችን ተሰሙታላችሁ። ሕወሓትንና የሕወሓት ተላላኪዎችን ተስፋ ያስቆረጠ መልእክት ከፋኖ መሪው ተላልፎላቸዋል። እኛ ክንዳችንን እንሳንን ተራስ ሕወሓት የአማራን ርስት አይረግጣትም ሲል የተናገረው የፋኖ መሪው ማን ነው የሚለውን ዝርዝር መረጃዎቹን በዜናችን አካተን እናቀርብላችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌላዎች የትንታኔና የግንባር መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው መረጃዎችን አለፍን። ፋኖ ሁለት የብልጽግና ሰራዊት ከፍተኛ አዛዦች ላይ እርምጃ ወሰደ። ከሽንፋ ወደ ቱመት ለመግባት የሞከረው የብልጽግና ሰራዊት በፋኖ ላይ ጥቃት ለመክፈት በዘጋጀበት ቅጽበት ከፋኖ በደረሰበት ፈጣን ምት ከፍተኛ ኪሳራ ደርሶበታል በዚህ ውጊያም ሁለት የብልጽግና ሰራዊት ከፍተኛ አመራሮች ፎድፎዶ በተባለች ቦታ በፋኖ እርምጃ የተወሰደባቸው መሆኑን የገለጸው የአማራ ፋኖ ካራ አማራ ክፍለ ጦር አንደኛው የክፍለ ጦር አዛዥ ሲሆን ሌላኛው የዛ አመራር ነው ብሏል የክፍለ ጦሩ የኮሚኒኬሽን ክፍል ኃላፊ አርበኛ ቴዎድሮስ ከበደ ለጣናት ቴሌቪዥን እንደገለጸው ከሌሊቱ ሰባት ሰዓት የጀመረው ውጊያ ይህ መረጃ እስከተጠናቀረበት ሰዓት ድረስ እየተካሄደ እንደነበር ተናግሯል በዚህም ከፍተኛ ወታደራዊ አዛዦቹን ጨምሮ በርካታ የብልጽግና ሰራዊት እርምጃ እንደተወሰደበት አርበኛ ቴዎድሮስ ተናግረዋል። በምዕራብ ጎንደር ቀጠና ታላቅ ድል የተገኘበትን የዛሬውን ውጊያ ያደረጉት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አራት ክፍለ ጦሮችና የአማራ ፋኖ ካራ አማራ ክፍለ ጦር በጥምረት ነው። የብልጽግናው አገዛዝ የሱዳን ኮሪደርን ከፋኖ ቁጥጥር ለማስለቀቅ መከፈል ያለበትን ሁሉ ከፍለን ቀጠናውን ነፃ ማድረግ አለብን ብሎ ዘመቻ መክፈቱ ይታወቃል። በዚህ የዘረፈጂ ዘመቻውን በርካታ የሰራዊቱ አባላትን ያስጨረሰ ሲሆን በፋኖ ምት ተመትቶ ሲመለስ ደግሞ ንጹሐንን በመጨፍጨፍ ቀጠናውን የያዘንድ እንኳን እንዳይለየው አድርጎታል። የዛሬውን ተጋድሎ አስመልክቶ አርበኛ ቴዎድሮስ ከበደ ያደረሰንን የድምፅ መረጃ እንከታተል። አስራ ሶስት ለአስራ አራት ሚያዝያ ሌሊት ከሌሊቱን ሰባት ሰዓት ጀምሮ ጠላት ከሽንፋ ከተማ ምዕራብ አቅጣጫ ቱመት ከሚባለው አካባቢ በፋኖ አርበኞች ላይ ጥቃት ለማድረስ እንቅስቃሴ ማድረጉን እየተከታተል ነበር ጠላት በመሆኑም በወገን ላይ ጥቃት ለማድረግ በተዘጋጀበት እና ተንቀሳቀስበት መቅሰፍት ላይ የአማራ ፋኖ ካራማራ ክፍለ ጦር አንዲት ሻምበል ጦር እና የአማራ ፋኖ ቦንደር በጌንደር ክፍለ ጦር እና ዋላያ ክፍለ ጦር አንዳንድ ሻምበሎች በተውጣጡ ጥቂት ሀይል አሰባስቦ የመጣውን የጠናት ሀይል በመገደል እና በማቆም ከፍተኛ ኪሳራ አድርሰውበታል። ጠናት የአሰናረቱ እዚህ ከመጠን በላይ በከበደ ወታደራዊ እና ከባድ የጦር የሜካናይዝድ መሳሪያ አስተላለፍ ነው ጠላት የተሰመተው በመሆኑ፣ ይህን እብሪትና ትዕቢት ወክሮት የመጣውን የኦዴት ብልጽግና ኢህአዴግ ሰራዊትን ታክቲክ እና ስልቶችን በመጠቀም እነዚህ ሁለት በሻምበር ደረጃ የተዋቀሩ መጥፊት የሰው ሀይል እና በመስኮከፍ መሳሪያ ጠላትን መክተው መተውታል። በዚህ አውደ ውጊያ ላይ እስካሁን ስሙን ለማረጋገጥ ጥረት እያደረግን ያለን አንድ የመከላከያ ከፍተኛ የክፍለ ጦር አመራር እና አንድ ከፍተኛ የአመራር የሚባል አካባቢ እንግዲህ እነዚህ የክፍለ ጦርና አመራሮች የመከላከያ አመራሮች ከፍተኛ ጉዳት ደርሶባቸዋል። እነ ማን እንደሆኑ ምን አይነት ጉዳት እንደደረሰባቸው የተከታተል ነው፤ ይህ እንደተከታተል እናሳውቃችኋለን። በመሆኑም አሁን ጫናት ፖርቶዶ ተብሎ በሚጠራው አካባቢ የገበሬዎቹን ቤት እየበረበረና እየጎረጎረ መሳሪያ አላችሁ የግል ንብረታቸው የሆነው ሰሊጥ ትንጃና ሽጠው የገዙትን የግል መሳሪያ እየቀማ ብዙዎቹ ያሰረ እየደበደበ ይገኛል። ከናት ጊዜም በፋኖ ላይ ፋኖ በሱ ላይ ጥቃት ሲያደርስበት ብቻ ሚን እንዲወጣ ሚሊያምስ ላይ ነው እና በአሁኑ ሰዓት የቱመት እና የፖርቶዶ ህዝብ በመከላከያ ሰራዊት ነኝ ብሎ በሚጠራው የሆዴ ድፅና ሰራዊት ድች እየተቀበለ ነው ያለ። የፋኖ ኃይሎችም በአራት አቅጣጫ ጥላትን ከበውታል። ጠላት በእርግጠኝነት ከዚህ አካባቢ ይወጣል ተብሎ አይታሰብም። ያ ይዞት የመጣው መሳሪያ ሞተር ምሽቃና አንድ ሃያ ሶስት ወይም አየር መቃወሚያ እየተባለ የሚጠራው በተለምዶ ይህን መሳሪያ ይዞ ክብ ቀለበት ውስጥ ገብቷል። ቀናቱ እንግዲህ በዚህ ሰዓት እንደዚህ አይነት አጣብቂኝ ውስጥ ገብቶ ከደግቱን ሰባት ሰዓት አሁን እስከምንነጋገርበት ከቀኑ ዘጠኝ ሰዓት ተኩል አካባቢ ለአስራ ሶስት ሰዓት በፓንዶች ተከቦ መውጫ መግቢያ የለውም። አሁን በቱመት ሽንፋ በኩል ባለችው ቀዳዳ ጠላት ኦራል መኪናዎችን አስር ጎማ ወይ የጭነት መኪናዎችን፣ አምቡላንስ አስከትሎ ወደዛ አካባቢ በጀባ እና በኮንቦይ ወደ አካባቢ የተንቀሳቀሰ ነው። አምቡላንስ ይዞ የመጣበት ከፍተኛ የሆነ ቁስለኛ ስላለው ያንን ቁስለኛውን ለማከምና ለማንሳት ነው። ሌላው እንግዲህ እነዚህ መከላከያ ከፍተኛ አመራሮች፣ ፖርፖርቶ ላይ የተመቱት ከፍተኛ አመራሮች እነሱን ለማውጣትን ኃይል የሚሰጥ ሰራዊት በሁለቱ ወራትና በአንድ አስር ጎማ አሁን ከስድስት ደቂቃዎች ወደፊት ገብቷል። እንግዲህ ፋኖዎቻችን አይበገሬዎች የበየምድር ክፍለጦርና አንበሶቹ የጋር አማራ ክፍለጦር ልጆች ከቀኝ ከግራ ከፊት ከኋላ ጠላትተን አጋባዋል። እንግዲህ በሚቀጥለው መረጃ የደግሞ በጠላት ላይ የደረሰው ጉዳትና እነዚህ አንበሳዎች በጠላት ላይ ያሳግት ታላቅ ገብ ይጀበት የሚመጣ ይሆናል። ይርጋ ለአሁኑ ሰዓት ያለን ዜና ይህ ነው ጣና ቴሌቪዥን በተጠናከረው ዘገባ በአንዱ አርበኛ ከምዕራብ መንበር ዜናዎቻችን እንደቀጠሉ ናቸው ጎጃም ላይ ፋኖ በታላቅ ድል የታጀበ ተጋድሎ አደረገም የአማራ ፋኖ በጎጃም ስድስተኛ ክፍለ ጦር ታላቅ ድል የተጎናፀፈበትን ተጋድሎ አድርጎ በብልጽግና ሰራዊት ላይ ከፍተኛ ኪሳራ አድርሶበታል። የአማራ ፋኖ በጎጃም ስድስተኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድ የህዝብ ግንኙነት ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው ተጋድሎ የተካሄደው ከአማኑኤል ከተማ በቅርብ ርቀት ላይ ነው። መነሻውን አማኑኤል ከተማ ያደረገው የብልጽግና ሰራዊት በባድን ሚልሻና ድማ ብትና እየተመራ ፋኖን ደመሰሳለሁ ብሎ ነበር የወጣው። ሆኖም የማቻከል በላይ ዘለቀ ብርጌድ የጠላትን ኃይል አይቀጡ ቅጣት በመቅጣት ከፍተኛ ኪሳራ አድርሰንበታል ብሏል። ሰሞኑን ከፍተኛ ተጋድሎ እየተካሄደ በሚገኝበት የምስራቅ ጎጃም ቀጠና የብልጽግናው አገዛዝ ተደጋጋሚ የድሮን ጥቃት በማድረስ ንጹሐንን መጨፍጨፉ ይታወቃል። በ24 ሰዓት አራት ጊዜ የድሮን ጥቃት የፈጸመው አገዛዙ ከበዓል ዋዜማ ጀምሮ እስከ ዛሬ እኩለ ቀን ድረስ በምስራቅ ጎጃም በርካታ ቀጠናዎች ከፍተኛ ውጊያ ሲካሄድባቸው ውሏል። ከአማኑኤል ከተማ የተንቀሳቀሰው የብልጽግና ሰራዊት በማቻከል በላይ ዘለቀ ብርጌድ ከባድ ምት ተመቶ ሲመለስ፣ በተለመደው የአማራ ጠል ጭካኔው በርካታ ንጹሐንን መጨፍጨፉን የብርጌዱ ቃል አቀባይ ክፍል ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በተለያዩ የምስራቅ ጎጃም ቀጠናዎች ያደረጋቸው ተጋድሎች ሰራዊቱን እንደጨረሰበት የተረዳው የብልጽግና ወታደራዊ አዛዥ ካድሬው በፍጹም የሚታመን አይደለም፣ ሰራዊታችንን የሚያስጨርሰው ከጽንፈኛው ጋር እየተገናኘ በእኛ ላይ ስለሚያሴር ነው ብሎ መምከሩን ወታደራዊ ምንጮቻችን ገልጸዋል። ወታደራዊ አዛዡ በማሳሰቢያው የጽንፈኛውን ቤተሰብና ንብረት በመያዝ ካድሬው ሊተባበር ይገባል። ይህን ካላደረገ ሰራዊቱን ማስጨረስ የለብንም ለቀን መውጣት አለብን ብሎ ባዘዘው መሰረት በምስራቅ ጎጃም የተለያዩ ወረዳዎች ካድሬዎች የፋኖ ቤተሰብ ናቸው ያሏቸውን ሕፃናትና አዛውንቶችን ሳይቀር አፍነው መውሰዳቸውን ምንጮቻችን ገልጸዋል። ከዚህ በመቀጠል ወደ ሸዋ ቀጠና የደረሰንን የፋኖ የተጋድሎ መረጃ እናስደምጣቸዋለን። ሁለት የብልጽግና ሰራዊት አዛዦች ፋኖን ተቀላቀሉ። የአማራፋኖ ሸዋ ጠቅላይ ግዛት ህዝብ በሜጀር ጀኔራል ከፍ ያለው ደሴ ዘመቻ ታላላቅ ድሎችን እየተቀዳጀ ቀጥሏል። ሸዋ ጠቅላይ ግዛት ህዝብ ትናንት ባካሄደው ልዩ ኦፕሬሽን ከፍተኛ የብልጽግና ወታደራዊ አዛዥ የሆነውን ሻለቃ ጫን የለገሰ አሊ የተባለን አመራር በቁጥጥር ስር መዋሉ ይታወቃል። ከሻለቃ አዛዡ በተጨማሪም ሳለ መላኩ የተባለ የባዲን አድማ ብተና ስልጠናና ምልመላ ኃላፊ ከሶስት ተጨማሪ ሰዎች ጋር የአማራ ፋኖ ሸዋ ጠቅላይ ግዛት እዝን ተቀላቅሏል። በድል የታጀቡ ተከታታይ ውጊያዎችን እያደረገ ያለው በአርበኛ መከተማም የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በትናንቱ የደብረ ብርሃን ከተማ አቅራቢያ ልዩ ኦፕሬሽን ቀይት በተባለ ቦታ ነበር። ሻለቃጫን የለገሰን በቁጥጥር ስር የዋለው የባዲን አድማ ብዝተና ስልጠናና ምልመላ ኃላፊው ሳለ መላኩ ደግሞ ፋኖን የተቀላቀለው ተሬ ላይ መሆኑን የመረጃ ምንጮቻችን ገልጸዋል። በድል የታጀባው የጦር ግንባር ተጋድሎውና በህዝባዊነት ተግባሩ በርካታ ደጋፊዎችን እያፈራለት ያለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሳለ መላኩ የተባለውን የአድማ ብዝተና አባል ጨምሮ ሌሎች በርካታ ያገዛዙ የጸጥታ መዋቅርም በተለያየ ጊዜ እየተቀላቅለው ይገኛል። በተለይም በህዝባዊ ስራው ከፍተኛ አድናቆትን ያተረፈው እዙ የህዝብ ድጋፍ በየቀኑ እየጨመረለትና ሰራዊቱን የሚቀላቀል ወጣትን በየጊዜው እየጨመረ ይገኛል። በቅርቡ በባንዳዎች የተሰዋውን ታላቁን አርበኛ ሜጀር ጄኔራል ከፍ ያለው ደሴን በማሰብ በስሙ ዘመቻ ከፍቶ ተጋድሎችን እያደረገም ይገኛል። የአማራ ፋኑ የትግል ምልክት የነበረው አርበኛ ከፍ ያለው ደሴ ከተሰዋበት ማግስት ጀምሮ የአማራ ፋኑ ሸዋ ጠቅላይ ግዛት ህዝብ በስሙ በሰየመው ዘመቻ ከፍተኛ ድል የተቀዳጀበትን ተጋድሎ ማድረጉን ቀጥሏል ሲል የዙ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። ይህ በእንዲህ እንዳለ የአማራ ፋኑ በወሎ ቤት አማራ በብልጽግናው ሰራዊት ላይ በወሰደ የደፈጣ ጥቃት ከፍተኛ ድል መጎናጸፉን የደረሰን መረጃ ያመላክታል። በሰሜን ወሎ ዞን መቄት ወረዳ ልዩ ስሙ ሀና መኳድ በተባለ ቦታ ላይ በተደረገው የደፈጣ ውጊያ በርካታ የብልጽግና ሰራዊት እርምጃ ተወስዶበታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሚያዝያ 14/2017 ዓ.ም ጣና ዜናችን እንደቀጠለ ነው። የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ የአንድነት ጥሪ አቅርበዋል። ታላቁ የጦር መሪ አርበኛ ኮሎኔል ፈንታው ሙባ የሚመሩት የአማራ ፋኑ ወሎ ቤተ አማራ ጠቅላይ ግዛት እዝ የአንድነት ጥሪ አቅርበዋል። የዙ ፖለቲካ ዘርፍ ኃላፊ አርበኛ እያሱ አበራ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአማራ ሕዝብ ትግል በድል እንዲጠናቀቅ እውነተኛና የሕዝብን ጥቅም ያስጠበቀ አንድነት መፍጠር እንዳለበት እናምናለን። ይህን አቋማችንን ደግሞ ከዚህ በፊትም በተደጋጋሚ ጊዜ ስንገልጽ ቆይተናል። አሁንም እዛችን ያለምንም ቅድመ ሁኔታ ለአንድነት ዝግጁ መሆኑን ለመግለጽ እወዳለሁ ብለዋል አርበኛ እያሱ አበራ አክሎም፣ ይህ የአንድነት ሐሳብ በአራቱም የአማራ ጠቅላይ ግዛቶች ተፈጻሚ መሆን ይኖርበታል ሁላችንም ፈተናውና መከራው ለበዛበት ወገናችን ህልውና ስንል አንድነትን መስርተን የጋራ ጠላታችን ላይ የተቀናጀ ዘመቻ በመክፈት ትግሉን በአጭር ጊዜ ለመቋጨት ዝግጁ መሆን ይኖርብናል ሲል ተናግሯል። አማራ አንድ እንዳይሆን ጠላቶቹ ያለረፍት ሲሰሩበት ቆይተዋል ሲል የተናገረው የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ፖለቲካ ዘርፍ ኃላፊው የአማራ ጠላት የሆኑት ኃይሎች ለአመታት አንድ እንዳንሆን ሲሰሩብን መቆየታቸው ይታወቃል አሁንም አገዛዙ እጁን አስገብቶ አንድ እንዳንሆን እየሰራ ይገኛል አማራ አንድ ወጥ የሆነ ጠንካራ አደረጃጀት ከመሰረተ አገዛዙ እድሜው እንደሚያጥር ስለሚያውቀው ለዓላማው ተገዢ የሆነ ኃይል ተጠቅሞ እጁን አስገብቶብናል ይህን የጠላት ፍላጎት በመረዳት ለአንድነት ቅድመ ሁኔታ ሳናስቀምጥ መዳረሻ ግባችንን ብቻ ታሳቢ በማድረግ ለአንድነት ዝግጁ መሆን ይኖርብናል። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ለዚህ የአንድነት ጥሪ ራሱን አዘጋጅቷል ብሏል። በመጨረሻም ብዙ ፈተናዎችን ተቋቁመን በድል ቆመናል አርበኛ ማስረሻ በሰራዊታችን ላይ ከፍተኛ ክደትና ጫና ቢደርስብንም ሁሉንም ተቋቁመን በድል ቆመናል ሲል የአማራ ፋኖ ሕዝባዊ ሰራዊት ጎጃምዝ ዋና አዛዥ አርበኛ ካፒቴን ማስረሻ ሰጤ ተናግሯል። አርበኛ ካፒቴን ማስረሻ ሰጤ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ እንደገለጸው የአማራ ፋኖ ሕዝባዊ ሰራዊት ጎጃምዝ ከአቻ አደረጃጀቶች በተከፈተበት ትንኮሳና አከበባ ብዙ መፈተኑን ተናግሯል። ብዙ የዙ ሰራዊት አባላት በአቻ ደረጃጀት ኃይል ታፍነው መታሰራቸውንና ከዚህም በከፋ መልኩም የተገደሉ መኖራቸውን ዋና አዛዡ ካፕቴን ማስረሻ አስታውቋል። መስመራችን ህዝባዊነት ነው ሲል የሚናገረው አርበኛ ማስረሻ ሰጤ የእኛ መስመር የአማራ ህዝብ ነው። በሌላ በኩል ደግሞ የህዋትን ተልዕኮ እየተቀበለና ትግላችንን ለማደናቀፍ እኛንም ጠልፎ ለመጣል ብዙ ጥረት አድርጎ ነበር። ነገር ግን ጽናት ባለው አመራርና በጽኑ ሰራዊታችን ብቃት ያንን ሁሉ ተቋቁመን እዚህ ደርሰናል። በእኛ ላይ ይህንን ሁሉ ትንኮሳ የሚፈጽሙ ወንድሞች አላማቸው ትግሉን ለመቀልበስ ነው ብለዋል። አርበኛ ማስረሻ ንግግሩን ሲቀጥልም ለግል ጥቅማቸውና ንግስናቸው ሲሉ የሚሄዱበትን አፍራሽ አካሄድ ታጋዩ እየተረዳ መጥቷል። ህዝባችንም በሚገባ ተረድቷቸዋል። ከዚህ በኋላም በእነዚህ ተልእኮ ተቀባዮች ሴራና በፋኖ መሪዎች የማዋጋ ስህተት ምክንያት ታጋይ ወንድሞቻችንን እያስገደልንና መሪዎቻችን እያጣን መቀጠል የለብንም ብለን ገምግመናል ሲል ቀጣይ የትግል አቅጣጫዎችን ተናግሯል። በአማራ ክልል የህወሀት ፋኖ ተፈጥሯል ሲል የተናገረው አርበኛ ካፒቴን ማስረሻ ሰጤ እነዚህ ወንድሞቻችን ዓላማቸው የአማራን ሕዝብ ጥያቄ ለህወሀት አሳልፎ በመስጠት እንደ ከዚህ በፊቱ ወገናችንን የበይ ተመልካች ለማድረግ ነው። የአማራን ርስቶች አሳልፎ መስጠት ደግሞ እኛ በሕይወት እያለን አይደረግም። እነሱ ቢያስቡና ቢሞክሩም እኛ እያለን ግን በፍጹም አያደርጓትም ብሏል። ከአርበኛ ካፒቴን ማስረሻ ሰጤ ጋር ያደረግነው ሙሉ ቃለ ምልልስ በጣና የጀግኖች አምባ ፕሮግራማችን ይከታተሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ሚያዝያ 14 2017 ዓ.ም ጣና ዜናችን የተከታተላችኋቸውን ይመስሉ ነበር ዜናዎቹን የመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ቃለ ምልልሶችና ትንታኔዎች እንዲሁም ዜናዎቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር